ዛሬ የቲቬት ዘርፉ ነፃ የወጣበት ቀን ነው የሚል ሀሳብ ተራምደዋል። የራስን ተሞክሮ የግል ተሞክሮ ጭምር ያካተቱ ሀሳቦችን ከመጀመሪያው ተናጋሪ ጀምሮ አዳምጠናል። የቴክኒክና ሙያ ስልጠና ስርዓቱ ተመራጭ እንጂ አማራጭ አይደለም፣ የሚል ሀሳብ ሰምተናል። በሌላ መንገድ የነበሩ ስብራቶችን የሚጠግን ስራ የተሰራበት እንደሆነ፣ ዘርፉን ቀና የሚያደርግ ተስፋ የተጣለበት ስትራቴጂ መሆኑን፣ ኢትዮጵያ ስፓይር ያደረገችውን ብልጽግና የማሳኪያ አይነተኛ መሳሪያ መሆኑን ሀሳቦች ተሰንዝረዋል። ለዚህ ደግሞ በጋራ መትመም ያለውን አስፈላጊነት በተመለከተ የፈጠርናቸው አደረጃጀቶችን ጨምሮ እነዚህን ውጤታማ ስለማድረግ ተነጋግረናል። ትውልድ የመስሪያ ስፍራዎች መሆናቸውን ቀደም ሲል ትውልድ የመቅበሪያ ተደርጎ ሲነገር የነበረውን ትውልድ የመስሪያ ስፍራ ተደርጎ መወሰድ የሚያስችል ጅምር የለውጥ ምልክት መታየት ጀምሯል። ይሄ ስትራቴጂ የጀመርነውን የለውጥ ምልክት ለማስፋት ተደራሽነቱን ለማረጋገጥ የሚያስችል መሆኑ በተለያየ መንገድ ሁሉም በየራሱ ስሜት እና መረዳት ውስጥ ሆኖ የተለያዩ ሀሳቦችን አጋርቷል። ከሁላችሁም ደግሞ ለተግባራዊነቱ ርብርብ እንደምታደርጉ አረጋግጣችኋልና ለዚህ በድጋሚ በሚኒስትር መስሪያ ቤቱና በራሴ ስም ያለኝን ላቅ ያለ አክብሮትና ምስጋና መግለጽ እወዳለሁ። በትክክል እንዳስቀመጣችሁት ይሄ ጉዳይ የአንድ ሚኒስትር መስሪያ ቤት ሳይሆን አጠቃላይ ፖለቲካል ኢኮኖሚውን ትራንስፎርም በማድረግ ረገድ አይነተኛ ሚና የሚጫወት ትልቅ ዘርፍ ነው። ሶ የአንድ ተቋም ብቻ አይደለም ማለት ነው። የቴክኒክና ሙያ ስልጠና ስርዓቱ የማይነካው የማይዳስሰው ዘርፍና ንዑስ ዘርፍ የሌለ በመሆኑ የሁላችንንም የጋራ ጥረት የሚጠይቅ፣ የሁላችንንም ባለቤትነት የሚሻ ለሆነ ተቋም ተልእኮ መሳካት ሲባል የሚሰራ ሳይሆን ኢትዮጵያን ለማሻገር፣ ኢትዮጵያን ለማበልጸግ፣ ዜጎቻችን ቀና እንዲሉ ለማድረግ የሚያስችል ተልእኮ ታላቅ ተልእኮ መሆኑን ተገንዝቦ ይህንን የሚመጥን አመራር፣ ይህንን የሚመጥን ተግባራዊ ምላሽ፣ ይህንን የሚመጥን የቴክኒክ ድጋፍ፣ ይህንን የሚመጥን የፋይናንስ ድጋፍ ለማድረግ የሚያስችል ዝግጁነት አይተናል። የእኛ ስራ የማስተባበር ሚና ነው። ሚኒስቴር መስሪያ ቤቱ የሚወጣው ኃላፊነት ይሄ ጉዳይ ከዳር እንዲደርስ ያገባኛል የሚሉ በግል ዘርፎ ያሉ በመንግስት ተቋማት ውስጥ ያሉ የአጋር አካላትን ቴክኒካዊና ፋይናንሻል ድጋፍ ደግሞ በተሳለጠና በተቀናጀ መንገድ ጥቅም ላይ ማዋልን ጨምሮ የሚመለከታቸው ያገባኛል ባዮችን በሙሉ በአንድ ጠረጴዛ ላይ እንዲመጡ ማድረግ መቻል ነው። ከሀሳብ አመንጮች እስከ ተግባሪዎች ድረስ ያሉ አካላትን አንድ ጠረጴዛ ላይ ማምጣትና ለተግባራዊነቱ እኩል የሰመረ ተሳትፎ ማድረግ እንድንችል ማስቻል ነው ማለት ነው የሚኒስቴር መስሪያ ቤቱ ሚና። ስለዚህ ባለቤቶቹ እናንተ ናችሁ። እዚህ አዳራሽ በውክልና የተገኛችሁትን ጨምሮ ከዚህ ውጭም ያሉ አንዳንዶቻችሁ እንዳላችሁት እኛ ማህበርነን አደረጃጀትነን በስራችን ያሉ አካላት ደግሞ ለዚህ ዓላማ ስኬት እና ተግባራዊ ምላሽ ሰጭነት የበኩላቸውን ሚና እንዲወጡ ትልቅ ስራ እንሰራለን የሚል ኮሚትመንት ገብተናል። ስራውን እንደሚያስተባብር ሰው ትልቅ ተስፋ እምነት እንድንጥል የሚያደርገን ነው። ይበልጥ ደግሞ ቀጥሎ በሚኖረን ጉዞ ውስጥ የገባነውን ቃል ወደ ተግባር እየቀየርን መሄድ ላይ ዛሬ በቃል ቃላችሁን ባሰማችሁት ልክና መሰረት አልቃችሁ ተግባራዊ እንደምታደርጉ የምትመራመሩ አሳቢያን የሆናችሁ ፈጻሚ የሆናችሁ የሆንን ሁላችንም እንደየ ስራ ስምሪታችን ለተግባራዊነቱ በድጋሚ እንድንረባረብ ጥሪ ማቅረብ እፈልጋለሁ። በመጨረሻም በዚህ መልኩ ይህ ሰነድ በርካታ ጭንቅላቶች፣ እውቀቶች፣ ልምዶች ተጨምቀው ይሄንን መልክ ይዞ እንዲወጣ ሆኗል። ለአንድ ሀገር ብልጽግና ትልቁ ሀብት የሰው ሀብት ነው። የዘርፉ አዳዲስ ህሳቤ የመነጨውም ከእነዚህ ህሳቢዎች ነው ማለት ነው። ለጉዳዩ ከተሰጠው ትርጉምና ጉዳዩ ከታየበት ግዝፈት ልክ ስለሆነ እስካሁን ስትደግፉን ለነበራችሁ በፋይናንስም በቴክኒክም ለተፈጻሚነቱ የቅርብ አመራርና ድጋፍ በማድረግም ያለንን ላቅ ያለ አክብሮትና ምስጋና በሚኒስቴር መስሪያ ቤቱና በራሴ ስም እየገለጽኩ ቀጥሎ ያለን ጉዞ ከመጣ ነው በላይ ረዥም ነው። ከፊት ለፊታችን ያለው መንገድ ርዝመት ብቻ ሳይሆን ክብደትም አለው። ሰባ በመቶ ወጣት የሆነባት ሀገር ጥያቄውን ለደቂቃ ለሰከንድ ማዘግየት የማይችል የህብረተሰብ ክፍል ያለበት ሀገር ላይ ምን አይነት የአመራር ዘይቤ ነው ልንከተል የሚገባን የሚለው ጥያቄ ነው ማለት ነው። የወጣት ሀገርነት በተግባር ሲመነዘር፣ ወጣቱ እረፍት የለሽ የሚሆንበት ምክንያት ውስጡ የታመቀውን ኤነርጂ ትራንስፎርም ማድረግ ይፈልጋል። ለዚህ የምንሰጠው አመራር ይበልጥ ተጠባቂነት ያለው ከስካሁኑ በላይ ብልሃት የሚጠይቅ ከስካሁኑ በላይ ኮሚትመንት የሚጠይቅ ስለሆነ ይህም ማድረግ ስንችል የበለጸገች ኢትዮጵያን ማየት እንችላለን። ከራሷ ያለፈች የተሻገረች ኢትዮጵያን ማየት እንችላለን። እና ለዚህ ደግሞ የዚህ ታሪክ አካል መሆን መቻል እዚህ ላለንም ከዚህ ውጭ ላሉ ሰዎችም ትልቅ እድለኝነት ስለሆነ እዚህ ያሉ አጋርና አጋዥ አካላት በተለያየ ጊዜ ድጋፍ ስታደርጉ የነበራችሁ ሁሉ ኢትዮጵያ በእንደዚህ አይነት ጆርኒ ወቅት ከኢትዮጵያ ጎን ሆኖ ታሪክ መጻፍ መቻል ሁሉ የሚያገኘው አይደለም። ና አይ ቲንክ ሁላችንም በየተሰማራንበት መስክ እድለኞች ነን። ሀገር በመስራት ሂደት ትውልድ በመገንባት ሂደት ተሳትፎ ማድረግ እየቻልን ስለሆነ ይሄው ድጋፍ ተጠናክሮ እንዲቀጥል አደራ ማለት እፈልጋለሁ።